አቅም ከወንድ ልጅ ሁለት ነገር እንዳትለመኝ በፍጹም ። ፍቅርንና ትኩረቱን እንዲሰጥሽ እነዚህን ሁለት ነገሮች እንዲሰጥሽ አጥብቀሽ ከፈለግሽ እሱ ከገባውና ካወቀ እንዲሰጥሽና እንዲያሳየሽ እነዚህን ሁለት ነገሮች አጥብቀሽ ከለመንሹ የሚያስከትልብሽ አንድ ነገር ነው፣ ንቀት ነው። ከንቀትም ባሻገር በጣም ርቀቱን እንዲጠብቅ የግፊ ያክል የሚያገለግለውን ፓወር ትሰጪዋለሽ ከወንድ ልጅ። ሴት ልጅ ፍቅርንና ትኩረትን እንዴት መቀበል ትችላለች? በምን መንገድ ነው በቀላሉ እንዲሰጣት እንዲያጎርፎ ማድረግ የምትችለው? በእርግጠኝነት እዚ ዓለም ላይ ማይቻል ነገር የለም። ታውቃላችሁ አደላ? ያንን ለማድረግ እንደ ሴት አንድ ነገር ነው የሚያስፈልግሽ እሱም በራስሽ ማመን ነው። በራስሽ መተማመን ነው። በራስ ማመንና በራስ መተማመንን በጣም የሚያጎለብቱልን ነገሮች ውስጥ አንዱ ደግሞ ራስሽን መውደድ ነው። ከራስሽ ጋር ያለሽን ግንኙነት ማጥበቅ ነው። ራስሽን በደንብ ማወቅ ነው ምን ያህል ዋጋ አለሽ ለራስሽ ምን ያህል ክብር አለሽ ከራስሽ ጋር ያለሽ ፍቅር ምን ይመስላል የሚለውን ጥያቄ መመለስ ነው እጅግ በጣም ብዙ ጊዜ ተናግሬ ሊሆን ይችላል ብዙዎቻችሁ ራስሽን ውደጂ ነው የምትይን ሁላችሁም መፍትሄው ላይ እያንዳንዱ ነገር ራስ መውደ ነው ራሳችንን ካልወደድን እመኑኝ የሌላ ሰዎች ፍቅር ወይም የሌላ ሰዎች ትኩረት እጅግ በጣም የምንፈልገው በጣም ውድ ነገር እንደሆነ አድርገን እናስባለን ያንን ለማግኘት ሁሌም ቢሆን የሆነ ዋጋ እንከፍላለን ነገር ግን እስቲል ደግሞ በሚገባን መንገድ አይሰጠንም ወይም አይደርሰንም። ያ የሚሆንበት ትልቁ ምክንያት ከራሳችን ጋር ያለን ፍቅር የላላ ስለሆነ ነው። በጣም ራሱን የሚወድ ሰው፣ ራሱን የሚያከብር ሰው እነዚህን ከሰዎች የሚያገኘው ነገር ነው እንጂ የሚጠይቀው ወይም የሚለምነው አይደለም። ይህንን እኔ እህታችሁ አይደለሁም እያልኩ ያለሁት የስነ ልቦና ትምህርት የሰዎችን ባህሪ አጥንቶ እንዴት እንደሚያስቡ ሰዎችን ምን እንደሚፈልጉና ሰዎች በምን አይነት መንገድ እንደሚቀየሩ አረጋግጦ የነገረንን ትምህርት ያረጋግጥላችሁን መረጃ ነው እየነገርኳችሁ ያለው። ስለዚህ አንድ ሴት ልጅ በፍጹም ከሴት ልጅ ትኩረት ከመለመን ፍቅር ከመለመን ይልቅ ምንድነው ማድረግ የምትችለው ለሱ መፍትሄ ያስቀምጧል ከነሱ ውስጥ ነው መነግራችሁ። ሀይ፣ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ እዚህ ቻናል ላይ። ስለ ወንድሞቻችን እናወራለን ከእነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሐሳቦችን እናነሳለን። ታዲያ እዚህ ቻናል ላይ ያላችሁን የትኛውን ማስተያየት ሐሳብ መግለጽ ትችላላችሁ። ሰብስክራይብ ያላረጋችሁ አድርጉ። የቪዲዮን ሐሳብ ደግሞ ላይክ ስታደርጉት ዩቱብ ይወደዋል፣ ለብዙ ሰዎችም ያደርስልናል። አብራችሁን ቆዩ። አንደኛው ትኩረቱን መፈለግሽን ማቆም መቻል አለብሽ። ወንድ ልጅ ትኩረቱን እንዲሰጥሽ መለመን መፍትሄ ሆኖ አያውቅም። ስትለምኚው እንዳልኩሽ ምን እንደሚያጋጥምሽ መጀመሪያ ነገር ያለው አያከብርሽም፣ ወይ ደግሞ ይርቅሻል ይበልጥ እንደሆነ አለማድረግን እየመረጠ ይሄዳል፣ አለመስጠትን እየመረጠ ነው የሚሄደው። ስለዚህ ትኩረቱን እንደማትፈልጊ ልታሳየው ይገባል። ትኩረቱን እንደማትፈልጊ ደግሞ ማሳየት የምትችው ለአንድ ወንድ ልጅ ምን ማድረግ ስትጀምሪ ነው? ራስሽ ላይ ማተኮር ስትጀምሪ ነው፣ ራስሽን መውደድ ስትጀምሪ ነው። እንዳልኳቸው እኛ ጋር የጎደለን ነገር ነው። ባይ ዘ ወይ እኔ አደለም ላችሁ የእኔ ፐርሰናል ወሬ እንዳይመስላችሁ፣ የሰዎችን ባህሪ አጥንቶ ያስቀመጠውን ነው የምነግራችሁ ትምህርቱ በባህሪያችን እኛ ጋር እየጎደለ በስነልቦና ጉዳት ሲደርስብን ያንን ቦታ ለመሙላት ከሰዎች ነው ብዙ ጊዜ የምንፈልገው። እኛ አድሬስ አናረግም እኛ ጋር ያለንን አሁን ችግር። በጣም ራሳችንን ላንወድ እንችላለን። ከራሳችን ጋር ያንን ያህል ድምቅ ያለ ግንኙነት ላይኖረን ይችላል። ያንን ከሰዎች ጋር እንዲኖረን በጣም ስንፈልግ፣ ሰዎች ደግሞ በባህሪያቸው መፈለግ ያርቃቸዋል። ስለዚህ ትኩረት እንዲሰጥሽ ከማድረግ እስቲ ለምንድን ነው ይህን ያህል ለሱ ትኩረት ያስፈለገኝ ወይም የሱ ትኩረት እንደዚህ ያስፈለገኝ ለምን ድነው የሚለውን ጥያቄ ራስሽን ሽን ጠይቂ። የዛ ምናልባት መልስ ልታገኝ ትቻለሽ። ስለምወደው ነው አፍቅሬው ነው ፈልጌው ነው ስለሚናፍቀኝ ነው ልትይ ትቻለሽ። እውነታው ግን እሱ አይደለም። አሁን ወንድ ልጅ ጠብቀ ቢልብሽ ኦብሰስድ ቢሆን አስሬ ቢደውል በጣም እንደወደደሽ ቢያሳይ ከስርሽ ባይጠፋ፣ ተመሳሳይ የእሱ አይነት ድርጊት ታደርጊያለሽ። ከሱ መሸሽ፣ መራቅ እንዴ ትንፋሽ ሳጠረኝ ምናምን ያለሽ ልክ ሌላ ሴቶች እንደሚሉት ማለት ነው። ስለዚህ ራስሽ ላይ ማተኮር ጀምሪ። በጣም ደዊ ደዊ አስር የቴክስት ላኪለት። ለምንድን ነው የማንገናኘው? ለምንድን ነው የተቀየርከው? ጠፋህብኝ፣ አትፈልገኝም፣ እኔ ብቻ ነው የምደውልልህ፣ እንደዚህ ማረገው እኔ ነኝ የሚሉ ጥያቄዎችን መጠየቅ አቆሚ። ስኑ አይደል ትኩረት መፈለግ። ስለዚህ እነዚህን ጥያቄዎችን ለምንድን ነው እኔ ይሄን ያለሰ ምን እያደረገሻው ነው ይነን መጠየቄ እንደዚህ መፈለገ አሰጥቶኛል የሚለውን ጥያቄ ጠይቂ። አይስደል አውጤት አይሰጥሽም። በጣም 100% እርግጠኛ ነኝ እንደሆነ ይበልጥ እየባሰበን ይሄደው ይበልጥ እየሸሸሽ፣ ይበልጥ እንደሆነም የሆነ ንቀቱን እየጨመረብሽ ነው ሄደዋላ። እውነት እኮ ነው፣ እንደዛ ነው የሚሆነው። ስለዚህ ምን ማድረግ አለብሽ? ትኩረት ለራስ መስጠትሽ መቻል አለብሽ። በቃ ለብዙ ነገሮች፣ ለሚጠቅሙሽ፣ ለሚለውጡሽ፣ ለሚያስፈልጉሽ፣ ለሚፈልጉሽ፣ ለሚወዱሽ፣ ለምትወጃቸው አብዢ። የሆነ ነገር ደግሞ ታውቃላችሁ ባልፈለገን፣ ባልሰጠን ቁጥር፣ ባላየን ቁጥር እኛ በጣም እየፈለግነው እሱ ደግሞ የሸን ሄዳል፣ ካስተዋላችሁ ስለዚህ ትኩረት ወደ ራስሽ ወደሚያስፈልጉሽ ነገር አድርጊ። ለውጡን ታያለሽ። ሁለተኛ አማራጭ እንዳለሽ አሳይው። ወንድ ልጅ ትኩረቱን እንዲሰጥሽ ከፈለግሽ ሌላ አማራጭ እንዳለሽ አሳይው። ታዲያ ወንድ አይደለም ወንድም ጥሩ ሀሳብ ነው፣ ነገር ግን ወንድ ልጅ ጋር ሂጂ ወይም ከሌላ ወንድ ጋር ግንኙነት ጀምሪ አይደለም እያልኩሽ ያለሁት፣ እሱ ብቻ እንዳልሆነ ምርጫሽ ወይም እሱ ላይ ብቻ ኦብሰስድ እንዳልሆንሽ ሌላ ምርጫዎች እንዳለሽ እንዲያ አድርጊው ቢያንስ እንዲ ማድረግ አለብሽ። ፊል ልታደርጊ ይገባል። ያንን ደግሞ የምታደርጊው በጣም በጥቂቱ ነው ምልሽ፣ በጥቂቱ አንዱ እንዳልኩሽ ስራሽ ላይ ትኩረት ማድረግ ነው። ልክ ያለውጥሽ ሲመጣ ሌላ ሰው እንዳለ ማሰብ ይጀምራል በራሱ ጊዜ ራሱ። አንቺ እንኳ ማሳየት እራሱ አይጠበቅብሽም። ደን ደግሞ ሞክረሻል፣ ጠይቀሻል፣ ለምነሻልም አልተሰጠሽም፣ የምፈልጊው ነገር አይደለም። ስለዚህ ሌላ ትኩረት የምሰጪው ነገር አሁን ቅድም ሌላ ሰው ትኩረት እንደሚሰጥሽ ሌላ ምርጫ እንዳለሽ ነው። አሁን ደግሞ ሌላ ትኩረት የምሰጫቸው ነገሮች እንዳሉ እንዲያይ ማድረግ አለብሽ። ሽፍት አድርገሽ ነው ታዲያ። ስታክ አድርገሽ አይደለም ሽፍት አድርገሽ፣ የምርሽም የሆነ ነገር ላይ በጣም ትኩረት አድርገሽ ለውጥ በማምጣት ነው ታዲያ። ያንን ማሳመን የምትችው በራሱ ጊዜ፣ ሰዎች ሲለወጡባቸው፣ ሰዎች ሲቀየሩባቸው፣ ራሳቸውን መሆን ሲጀምሩ፣ ራሳቸው መውደድ ሲጀምሩ፣ ለሌላ በተለይ ለሚጠቅማቸው ታዲያ፣ ራስን መጣል የማይሆን ቦታ መገኘት፣ ከብዙ ወንዶች ጋር መታየት አላስፈላጊ ቦታ መገኘት አሁን በአንቺ ቤት እሱን ለማስቀናት ወይም በቃ በእሱ ንዴት እሱ በሚያደርገው ነገር ሊሆን ይችላል። ግን እነሱ ርካሽ እንደሆንሽ እንዲያስብ እንደሆኑም ልክ እንደሆነ እንዲያስብ ያደርገዋል። ስለዚህ ሚለውጥሽን አሯርጦ የሚያመጣውን የከለከልሽን እንዲሰጥ የሚያደርገውን እንዲያስብ በስነ ስርዓት አይምሮ አብዝተሽ የሰጠሽውን መስጠት እንዳለበት እንዲረዳ የምታደርጊው ኦፕሽኖች እንዳሉሽ በማሳየት ነው። ኦፕሽኖች በድጋሚ ነግራቸዋለሁ። ወንድ ብቻ አይደለም እሱ ጥሩ ሀሳብ ነው። በቀላሉስ መደወሉን በጣም መፈለግ መጨቃጨቁን ስታቆሚ አዲስ ነገር አለ ይወጣ ብሎ ማሰቡ አይቀረም። ነገር ግን ያን እንዲያስብ አድርገሽው ከዛ ደግሞ አንቺ ይበልጥ ደግሞ ሌላ ትኩረት የምሰጫቸው በቃ አልሰጠኝ እሱ አልፈለገኝም፣ ስለዚህ እኔ የሚያስፈልገኝ ነገር ላይ ላተኩር እንዳልሽው ለእነሱ ትኩረት መስጠት ስትጀምሪ ኢነርጂ ሽፍት ያደርጋል ባይ ዘ ኢነርጂያችን ትኩረት ወደ ሰጠረው ቦታ ብቻ ነው የሚፈሰው። የዛኔ ከፓወሩ ይቀንሳል። አሁን እሱ እንዲወጠር ትኩረት እንዳይሰጥሽ ፍቅር እንዳይሰጥሽ ያደረገው ነገር ይተነፍሳል። ልክ እንደተወጠረ ባሉን ነበረ መጀመሪያ ትስ ይላል። የዛኔ ማተኮር ይጀምራል። ልክ እንደ ረሃበው ነው። ሀንት ሊያደርግሽ የሚፈልገው ችንጌም መጫወት። በጣም በቀላሉ ሌላ ነገር ላይ ሌላ ሰዎች ላይ ሌላ ምርጫዎች ላይ አተኩሪ። ሶስተኛው ሳይለንት ዝምታሽ ቦምብ የሆነ ነገር ነው። ወንድ ልጅ ትኩረት እንዲሰጥሽ ከፈለግሽ ዝምታሽ። ሁለቱ በራሱ ዝምታ ናቸው። ባይዘ ቤት አውቃላቸው አይደለ? ዴፍኔትሊ ባህሪሽን መቀየር፣ ለምሳሌ መጨቃጨቅ ብለው የሚጠሩት ማቆም። ለምን አደውልም? ለምን አፈልገኝም? እኔ ብቻ ነኝ ፈላጊ። ለምን እንደዚህ አላረክም? ትኩረት አሰጠኝም፣ ፍቅር አሰጠኝም፣ ጊዜ አሰጠኝም። እነዚህን አይደል የሚጣሉት እነሱ። ስለዚህ ይሄንን ዝም ስትዩ ያውቃሉ የእኛ ዝምታ ለእነሱ ያለን ነገር እየሞተ እንደሆነ እያወቃሉ ባይዘዌ ማለት ነው። ያስደነግጠዋል። ዝምታሽ ለበቀል ይሆናል። ዝምታችን ባይዘዌ ማለት ነው። ችላላለሽ፣ ለኮራብሽ። ለየትኛውም ወንድ የሴት ልጅ ዝምታ መሳሪያ ነው። በቃ ትልቅ መሳሪያ፣ እነሱን የሚረብሽ መሳሪያ ነው። በቃሽ፣ አይበቃሽም፣ ለመንሽ፣ ጠየቅሽ፣ አሳየሽ፣ አልሆነም። ስለዚህ ትኩረት ስታደርጊ ራስሽ ላይ ሌላ ምርጫዎችሽ ላይ ሌላ ፍላጎትሽ ላይ ለሚወዱሽ ነገሮች ላይ ትኩረት ስታደርጊ፣ ኦልሬዲ አንዱ ዝምታ ይመጣል። በዚህ ሰዓት በመሃል ቢናፍቅሽ፣ በመሃል ሲፈልግሽ፣ ራሱ በቃኝ፣ ደከመኝ፣ እኔ ብቻ ፈላጊ ሆንኩ፣ እስቲ ደሞ አንተ፣ እንደዚህ አይነት ነገሮች በራሱ እስቲ፣ አይ፣ ገና ናት አላት፣ አሁንም ፓወር ብሎ እንዲሄድ ያደርጋል። ተናግሬያለሁ። ከዚህ በፊት ሲመጣ በቃ፣ ምንም አይነት በደንብ በሩሽን አንኳኩቶ እስኪገባ፣ በደንብ ይቅርታ እስኪጠይቅሽ፣ እንዳጠፋ እስኪገባው ድረስ በደንብ ልታረሚ ይገባል፣ በዝምታሽ ዝምታሽ ነው ትኩረት እንዲሰጥሽ የሚያደርገው። ወንድ ልጅ ባይዘይ ማለት ነው። ምን ሆነሻል? ምን አጠፋው? ምን ተቀየረ? እኔ እኮ ከዚህ በፊት እንዲሆንኩት ለዚህ ነው፣ ለዛ ነው። እስከዛሬ ዛሬ ጠይቀሻል ያልመለሹ፣ ለምን ምን አጠፋው? ለምን ድማ ደውሎ ቴክስ አሁን ራሳቸው በተግባር ይደውላል፣ ሊፈልግሻል፣ እንገናኝልሻል ልሻል። እስቲ ዝም ብለሽ ሞክሪ እስቲ። በጣም አትፈልጊ፣ በጣም አታሳድጂ፣ ጥያቄ አታብዢበት። ታይዋለሽ ለውጡን። እንዳትለምኑ፣ ትኩረት ስትከለከሉ፣ በወንድ ልጅ ፍቅር ስትከለከሉ ዝም በዩ ዝም በዩ እንደፈለገ ይፈንጥዝ ይሂድ ይብራሪ ክፈፍ። ለአንቺ ስሜት ካለው ዝም ያልሽው ቀን በሙሉ የጠየቅሽን ባንዴ ያመጣዋል ጠቅልሎ። አራተኛው ትኩረቱን ከፈለግሽ ወንድ ልጅ በልመና ሳይሆን እንዲቀና አድርጊው፣ እንዲቀና አስታድርጊ። ታዲያ ፖዚቲቭ በሆነ መንገድ ነው፣ የሆነን ወንድ በመጥበስ ከሆነ ወንድ ጋር የሆነ ቦታ በመታየት የማይረባ ወሬ እንዲሰማ በማድረግ አይደለም። ባይዘው ይሄ እንደየማንነታቸው ይለያል። አንዳንድ ወንድ ደግጦ እንዴት ብሎ ሊመጣ ይችላል? ሊመጣሽ ነው የሚመጣው፣ ታዲያ ደፈረችኝ ብሎ እንጂ ፈልጎሽ ትኩረት ሊስጣት በቃም ብሎ አይደለም የሚመጣው። አንዳንዱ ደግሞ ው- እንኳንም ቀረችብኝ በዚህ ተገላገልኳት፣ ትክክለኛ ፊቷን አየውት ይልሻል። አንዳንዱ ደግሞ አንቺ እንዴ ብሎ ሞራል የሚነካ ነገር ባሏልሽበት፣ ምናልባት ጀስት እሱን ለማስቀናት የሆነ ወንድ ራንደም ሊሆን ይችላል፣ እንደዛ ያረግሹው ማይሆን ንግግር ነግሮ ልብሽን ይሰብርሻል። ስለዚህ የማይረባ ነገር የሆነ ታይትል የማያስጠንን ድርጊት እንዳታደርጊ ወንድ ልጅን የሚያስቀናው የሚያቃትን ሴት ቀይርያት። በመቀየር ነው ትኩረት እንዲሰጥሽ በማድረግ በደንብ ራስሽን መጠበቅ ዝንጥ ማለት በአይናቸው የሚገባ ነገር ያቀጣጥላል። ውስጥ ገብቶ የምትፈልጊውን አይነ ነገር ነው ያቀጣጥለው። ምንም ሳትው ምንም ሳትናገሪው በዝምታሽ ትኩረት ወደ ሌላ ቦታ በማድረግ ኦፕሽንኦች ላይ ሌላ የሚለውጡሽ የሚያሳምሩሽ ነገሮች ላይ ከማድረግሽም ባሻገር ራስ ላይ መስራትን የመሰለ ነገር የለም። ባይዘይ ማለት ነው፣ መጽሐፎች አንዱ ወይም ወቺ፣ በትርፈ ሰዓትሽ እሱ ጋር እየደወልሽ ከምትጨቃጨቂ ራስሽን ምን አይነት ስታይል ከተል፣ ወፍር ያለው ለምሳሌ፣ በጣም ቀጠኛ ያለው ፀጉሬ ላይ ያለኝ ምን አይነት ነገር፣ ምን አዲስ ነገር ራሴ ላይ ልሞክር፣ እስቲ ምን አይነት ጠረን ይኑረኝ በይው። የፈለገ ትኩረት በጣም ቢነሳሽ፣ በጣም እየወደደሽ ባይሆን ራሱ ያቺ ለውጥ የመጣባትን ሴት ምን አግኝታ ነው? ምን አዲስ ነገር አለ? ለኔ መውደድ አቆምች እንዴ ይህን ያህል በቃ ምናምን ብሎ እስከ ዛሬ ከለከለሽም በጎርፍ ይዞት ይመጣል። በቃ ሊያይሽ የማይፈልገውን አዲስ ነገር ይኑር አይኑር ህይወትሽ ላይ ለሱ ላይ ዘንጠሽ ስትሄጂ ይሁን ነገር አሪፍ ስትሄጂ ምንም ማስተያየት የማይሰጥሽ ምናምን ነው ዋው ማለት ይጀምራል። ተቀይረሻል፣ አምሮብሻል፣ ምን ተገኘ የሚሉ ጥያቄዎች መምጣት ይጀምራሉ። የዛ ትኩረት ይሰጥሻል። አልፈለገህ አግኝ አይነት መልስ ምንም አይመልም ማብራሪያ ስጥ ምን ተገኘ ምን አዲስ ነኝ ያው ነኝ አንተ ነህ ማለት ስለዚህ በደንብ ዘንጪ፣ ራስሽን በደንብ ጠብ ጠብቂ። አይምሮሽ ላይ ቦዲሽ ላይ ሰውነትሽን ዋትቨር ብቻ ያሉሽ ነገሮች በሙሉ ላይ ስሪ፣ በደንብ ቀጥቅጣይ ስሪ። ቀኑ ሙሉ ሶሻል ሚዲያ ስናይ እንውላለን፣ የሌሎችን ህይወት የሌሎችን ሴቶች ውበት ስናደንቅ፣ የሌሎችን ሴቶች የተሳካ የሆነ በሁለት ደቂቃ የተለቀቀ እንትን ያማረ ህይወት እያየን የራሳችንን መተው የለብንም። እሺ ሪሉ እዚህ መሬት የወረደው ነው። ስለዚህ ያንን ህይወትሽን ለማሳመር ለመቀየር ውብ ለማድረግ በዛ መንገድ፣ ግን በቃ በለመሆን እኮ ነው። ኢዚ በአይናቸው የሚገባ ነገር ምን እንደሚያደርግ ነግሬሻለሁ። ስለዚህ ለውጠሽ አሳየው፣ ታይዋለሽ ለውጡ። አምስተኛ የወንድ ልጅን ትኩረት ለማግኘት ወንድ ልጅ እንዲወድሽ ምን ማድረግ አለብሽ? ምን ማድረግ የለብሽም? እንደዚህ አይነት ቪዲዮ አይተሻል። ሌላ መጽሐፎችን አንብቢ፣ ጎግል አድርጊ፣ ወንድ ጓደኞችሽን ጠይቂ፣ ወንድምሽን ጠይቂ። ሁሉም ሰው አስተያየት ይሰጥሻል። የሆነ ነገር ፍንጭ ይነግርሻል። ተመሳሳይ ነው እኔ ካነሳውልሽ ጋር። እስቲ መለመን፣ መለማመጥ፣ እሱን መፈለግ በጣም እሱን መውደድ ለእሱ በጣም ሰፍ ማለት ኬር ማድረግ መፈለግ ያስሸልማለይ ትኩረት ፍቅር ያሰጣለይ ከወንድ ልጅ በይ? አንድ ወንድ ልጅ አዎ አይልሽም። ስለዚህ ትክክለኛው የወንድ ልጅ ስነ ልቦና ምንድን ነው? እኔ ካነሳዎቸው ውጭ ምንም ሊነግርሽ አይችልም። ቻት ጂፒቲም ሆነ ጎግል ተመሳሳይ ነገር ይነግሩሻሉ። ይሄንን እንድታረጋግጭ፣ ሁለተኛ እኔ ከነገርኩሽ ውጭ አንቺ በሚገባሽ ነገር አንቺ በዚህ መንገድ ላድርግ የምትይው ወይም በችሎታሽ ልክ ሊነግሩሽ ይችላሉ። እኔ እንደዚ ባህሪ ነው ያለኝ፣ ቻትጂቢቲ እኔ እንደዚ አይነት ሰው ነኝ እንደዚህ ሆንኩለት፣ እሱ ግን እንደዚህ እያደረገኝ አደለም፣ እስኪ ምን ላድርግ ምልተው ምልስጠውለሽ ጠይቂ፣ መልስ ታገኛለሽ። ታዲያ ጥቅም ላይ ካዋልሽው ነው እንጂ ካልዋላልሹ ካልተገበርሹ ለውጥ ልታያትሽም። አብዛኞቻችን እንሰማለን፣ በተለኛ ሴቶች ያፈቀርን ስንመከር ማዳመጥ ብቻ እሺ እሺ እንጂ ተግባር ላይ የለንም። ነገ ተመልሰሽ እሱ ጋር ነሽ። አንድ ሁለት ቀን ስልኩ ላይ አደውይም፣ በሶስተኛው ቀን ከደወለ እሱ ሳምንት ሙሉ ደዋይ አንቺ ነሽ ምትሆኙ። ስለዚህ ራስሽን ኮንትሮል የማድረግ ስራ አለብሽ። እንዴት አንድን ላድርገው? ለምናም እንዳልኩሽ ጥየቃ፣ ማስለመንም፣ ማዘንም፣ ማልቀስም ለምንም የሚባሉ ነገሮች መፍትሄ አይሰጡሽም። መፍትሄ የሚሰጥሽ ብልህ መሆን በስነ ልቦ ነው ወይም በሚያየው ወንድ ልጅ ነገሮችን በየም ፍቅርን በሚያየው መንገድ ወይም በራሱ ቋንቋ ማውራት ነው። የእሱን ቋንቋ ደግሞ እንዳልኩሽ መማር ቻት ዲቢቲን ጠቅሻለሁ፣ ጎግልን ጠቅሻለሁ፣ ጓደኞችሽን ጠቅሻለሁ። ከእነሱ በተሻለ ደግሞ ልምድ ያላቸውን ሰዎች መጠየቅ፣ እንደዚህ አይነት ቪዲዮዎችን ማየት ደን ተግባር ላይ ማዋል እነዚህ ናቸው መፍትሄ የሚሰጡት እ ወንድ ልጅ ትኩረት ሲሰጥሽ ልመና ሳይሆን እውቀት፣ መፍትሄ ባጣሽበት ነገር ላይ መፍትሄ ኬት እንደሚገኝ ማየት መፈለግ ልክ አለሽኮ እዛ ስቴፕ ላይ ነሽ። ይሄን ቪዲዮ ካየሽ ሞር ደግሞ ተግብሪው ሞር። ከራስሽ ባህሪ ጋር ከማንነትሽ ጋር ከድርጊቶች ጋር ያደረግሻቸው ነገሮች ሊሆን ይችላል፣ ትኩረት ያሳጣሽ። እነሱን ሶልቭ ማድረግም ሊሆን ይችላል። እንደዛ በማድረግ መፍትሄ ይገኛል። ቆንጂት ወንድ ልጅ ትኩረቱን ከነሳሽ ልመና ሳይሆን መፍትሄው፣ ለመፍትሄው ሌላ የተለዩ መንገዶችን መፈለግ ከሴትነት ብልሃት። ሴት ልጅ ብልጥናት፣ ሴት ልጅ ብልናት። ወንድ ልጅ ሞኝ ነው በሴጣ ዝም ብሎ የተባለ ይመስላችኋል? አይመስለኝም። ስለዚህ ያችን ነገር ፈለገሽ አግኝተሽ ተጠቀሚያት። ሀሳቤን ከወደዳችሁት ከተቀበላችሁና ካመናችሁ ስለኔ በላይ ካሳውቁኝ ለሌሎች ጠቅማል ካላችሁ ሼር አድርጉታችሁ። በሌላ ቪዲዮ በሌላ ሰብት መልሼ እስክመጣ ቻው።